ተማሪ ከሆንክ ይሄ ቪዲዮ ያስፈልጋል። ምክንያቱም እኔ የምጸጸትበት ነው ላንተ እየነገርኩ ያለሁት። እኔ ተማሪ ሁኜ አሁን ላይ ያለኝ ግንዛቤ ቢኖረኝ ኑሮ አሁን ላይ የምኖረውን ኑሮ አልኖረውም ነበር። ነገር ግን ላንተ አትሊስት ነግርሃለሁ። ምክንያቱም ባታቀኝም ባላቅህም፣ ባንተዋወቅ እንኳ ሁላችንም ኢትዮጵያዊ ነን፣ አንድ አይነት ቋንቋ እናወራለን ወንድሜ ባይ ዲፎልት ወንድሜ ናት። ስለዚህ አትሊስት እኔ የተሰማኝን አካፍልሃለሁ። በዚህ ሰዓት ተማሪ ብሆን ሁለት ነገሮች መኖር መቻል አለባቸው። አንደኛ በትምህርት ሕይወቴ የትኛውን መንገድ ነው የምቆመርጠው? የትኛውን የህይወት መንገድ ነው የምመርጠው? የትኛውን የትምህርት መስመር ነው የምመርጠው ብዬ ስመርጥ ሞር ወዴ ሶሻል ኦር ወደ ናቹራል ሊሆን ይችላል አዘ ኤንድ ኦፍ ዘ ደይ ግን ከምሰራው ስራ አንጻር ወይም ደግሞ ስራውን ተመርቄ የተሻለ ገቢ ሊያስገኘኝ የሚችል ነው። ምክንያቱም ገቢ ካላገኘሁ ሁሉም ነገር ከንቱ ነው። አንደኛ። ሁለተኛ የምሰራው ስራ የትኛው፣ ከኔ ጋር እውነተኛ ፓሽን የሚኖረ ከየትኛው ጋር ነው። ሁለቱ ቢያንስ ሚዛናዊ በሆነ መልኩ አብሮ ብሄድልኝ ይመርጣለሁ። ስለዚህ በትምህርት አለም መቀጠል ከሆነ ይህንን በደንብ አድርጌ እንትን እላለሁ። ስለዚህ በትምህርት ዓለም ከሆንኩ ደግሞ በጣም ጎበዝ ተማሪ መሆን መቻል አለብኝ በቃ ማለት እስከ በደንብ አድርጌ የምሰቅል ጥሩ ውጤት ማመጣ መሆን መቻል አለብኝ በተወዳደርኩበት ቦታ ሁሉ ጥሩ ውጤት ለማምጣትና የሆነ ጥሩ ነገር ማስመዝገብ የምችል ሰው መሆን መቻሌን መጀመሪያ ራሴን እጠይቃለሁ ስለዚህ ጥሩ ውጤት ማስመዝገብ ወደፊት የምህር የምጓዝበትን የትምህርት መስመር በደንብ አድርጌ ማወቅ ከራሴ ፍላጎት እንዲሁም ከገቢ አንፃር ማለት ነው በደንባር መረጃ በር የምጠይቃለሁ። ነገር ግን ትምህርት አለም ለኔ አይደለም ብዬ ካሰብኩ የራሴን የህይወት እርምጃ ከዛ በኋላ ለምሳሌ አርት ነገር ሊሆን ይችላል፣ ቢዝነስ ነገር ሊሆን ይችላል፣ ሌሎች ነገር ሊሆን ይችላል። እየተማርኩም ቢሆን ጎን በጎን ነሰሰር ትምህርቱን ላቁም ማለት አይደለም። ትምህርቱን መማር ይጠቅመኛል። ለምን የተሻለ አስተሳሰብ፣ የተሻለ ግንዛቤ፣ የተሻለ እውቀቴንና ያለኝን ችሎታ እንዲጠቀም ስለሚያግዘ ትምህርቱን ማቋረጥ አልችልም። አልፈልግም ለምን በየአመቱ የሆነች ነገር በእኔ አእምሮ ውስጥ ብጨምር እውቀት ብጨምር የተሻለ ሰው እንደመሆን ስለሚያግዘኝ፣ ስለዚህ ትምህርት ቤት ባሳለፉ ቁጥር የምማረ የሆነ ነገር አለ ይዲፎልት ስለዚህ ያ ደግሞ ለእኔ ይጠቅመኛል። እናም ትምህርቴን አላቋርጥም። ግን በጎን በጎን ትምህርት የመጨረሻ እንትኔ ላይሆን ይችላል። ኢቭን የምማረው እስከ አስራ ሁለተኛ ክፍል ሊሆን ይችላል። ኦር ዩኒቨርሲቲ ላይፉን አይቼ ከዛ በኋላ የራሴ መስመር ልከተል እችላለሁ። በዛ ሁኔታ ካለው ግን ብቸኛውና ብቸኛው መንገድ የምንድነው የሚሆነው ትምህርቱን ጀስት ኢንቨስት የማደርግበት ሀምሳ ፐርሰንት ሊሆን ይችላል ኦር ደግሞ ሀያ አምስት ፐርሰንት ሊሆን ይችላል። በጎን ግን ወደፊት ልሄድ የምፈልገው ራሴን ችዬ ልቀጥል የሚችልበትን የሆነ ነገር ማስራት አለብኝ። በቃ ይሄ ምንም የማልደራደርበት ነው። አሁን ባለው በእኛ ሀገር ኮንቴክስት በሁሉም ነገር ሞር ወደ ገንዘብ እያዘነበለ ባለበት በዚህ ሰዓት ወደፊት አስተማማኝ የሆነ ገቢ ወይም የገንዘብ የገቢ ምንጭ ሊሆነኝ የሚችል ነገር መፍጠር በቃ 24 ሰዓት ማስብ ወሱ ነው። በቻልኩት መጠን ትምህርቴን አነባለሁ፣ ራሴን የተወሰነ ግንዛቤ ያገኛለሁ፣ ሞር እንትንላለሁ። መረጃዎቹ 10ኛ ክፍል፣ 12ኛ ክፍል መረጃ ይጠቅመኛል፣ ብመረቅ የዲግሪ ወረቀቱ ይጠቅመኛል። ጀስት ራሴን ከተማሩ ሰዎች መካከል እንዲገባ አደርጋለሁ። ይሄ ደግሞ በየትኛውም የህይወት መስመር ውስጥ እንደተማረ ሰው ነገሮችን እንዳስብ ነገሮችን እንዲረዳና መወሰን እንዲችል ያግዘኛል። ይሄ በጣም ጥሩ ነገር ነው። ስለዚህ ትምህርቴን እማራለሁ። በጎን ግን ገቢ የሚያስመጭ ገቢ ማመንጨት የሚችል የሆነ ነገር እመለከታለሁ። ፔሪዮድ በቃ ይህ ነው እማስበው። ምንም ይሄ ካልሆነ በቃ እየኖርኩ አይደለም ማለት ነው። ምንም ተስፋ የለኝም ማለት ነው። ተስፋ ላደርግበት የምችለው ነገር መኖር አለበት። ትምህርት ለኔ እንደ ሰከንደሪ ነገር ነው የሚሆነው። ለምን ሰከንደሪ ስል ለምሳሌ አሁን ሰባት ዓመት የስምንት ዓመት አሚን ሰባት ዓመት ሰባተኛ ክፍል ስምንተኛ ክፍል ዘጠኛ ክፍል ያለ ሰው ስለ ቢዝነስ ላያስብ ይችላል። ግን ስቲል ዲፔንድ ኦን ኤጅ ነው የሚሆነው። እድሜያችን ነው ማተር የሚያደርገው። ለምሳሌ ዘጠነኛ ክፍል ሆኖ አስራ ስምንት አስራ ዘጠኝ ዓመት የሆነው ሰው ለምን አያስብም? ጠንክሮ ነው ማሰብ መቻል ያለበት፣ ዘጠነኛ ክፍል ላይ ሆኖ አስራ አምስት ዓመት ወይም አስራ ስድስት ዓመት የሆነ ሰው ያን ያክል በጣም ተጨንቆ ስለ ቢዝነስ ላይ ያስብ ይችላል። ስለዚህ እድሜያችን ማተር ያደርጋል። ዞሮ ግን እየተማርኩ ትምህርት ራሴን ለመገንባት ይጠቅመኛል። በዋናነት ግን ነገ ከነገ ወዳ የራሴን ሕይወት መስመር ላስተካክል የሚችልበትን የገቢ ምንጭ ማሰብ ጀምራለሁ። ፔሪድ ጎበዝ ተማሪ ከሆንኩ ደግሞ ትምህርቴን በደንብ እያጠናሁ ሳልቀነስ እስከ መጨረሻ ይህ ምንድነው ቶፕ ፋይ ቶፕ እንደዚህ እንደዚህ ደረጃዎች መግባት የምችል ከሆነ በተለይ ደግሞ ትልቅ ስኬት ነው የሚሆንልኝ። ስለዚህ የምፈልገውን ፕሮፌሽን ደግሞ ወደፊት ለምሳሌ የተማረ ቤተሰብ ካለ ምናምን የራሴን ፓሽን እዛ አስቀምጣለሁ ወደፊት እስከላይ ኢንተርምስ ኦፍ አርት ክሬቲቪቲ ኢንተርምስ ኦፍ ከኤምፕሎይመንት ጋር ከተገራ ምናምን የራሳችን እይታ ፍላጎት እዛ በደንብ ከጎን ጎን በጎን አስቀምጨ ከሚያግዘ ጋሁኝ ውሳኔን አስቀምጣለሁ ዘንድ ትምህርቴን እስከ ጥግ ምንም ሳልዘናጋ ይቀጥላለሁ። ነገር ግን ሰቃይ ተማሪ ካልሆንኩ ያን ያክል ትኩረት ከሌለኝ እና ወደፊት በትምህርት አለም እንደማልቀጥል ውስጤ ካወቀ እና ይሄ ሚዲየም ተማሪ ኦር ቦቶም ሀፍ ከሆንኩኝ ትምህርቴን ለእውቀት ይጠቅመኛል፣ ልማራለሁ ፈታ ብዬ ግን ቢዝነስ የሚያስገኝ ነገር አሁን አሁን ላይ መስዋዕት ከፍዬ እጀምራለሁ። በምንም መስገን ለምን ሊስትሮ አይሆንም? ሊስትሮ ለምን የጥበቃ ስራ አይሆንም? ይጠቅማል ብዬ አይደለም ግን እምንቀው አይኖርም ነው መልእክቱ። ገብቷቸዋል አይደል? እምንቀው አይኖርም። ዋናው አላማ የሚሆነው ነገ ከነገ ወዲያ የምጀምረው ቢዝነስ እያደገ ይሄዳል ወይ? እኔ አሁን ልጅ ነኝ አይደለም። የዛሬ አምስት ዓመት የዛሬ አምስት ዓመት በዚህ ቢጀምረው ጥሩ ደረጃ ይደርሳል ወይ እያደገ ይሄዳል ወይ? እኔም ትልቅ ደረጃ ማድረስ የሚችል ነው ወይ? አስተማማኝ ነው ወይ? እሱን እሱን ከግምቶች አስገምቼ በተቻልኩት መጠን የሆነ ነገር ለመጀመር ጥረት አደርጋለሁ። ስለዚህ ተማሪ ከሆናችሁ በተማሪነት ስም እድሜያችሁን አላግባብ ማለፍ የለበትም። እድሜያችን አላግባብ ማለቅ የለበትም። በትምህርት ህይወት ውስጥ ትምህርት እንደማይጠቅመኝ ካወቅኩ እማደርገውን ማወቅ መቻል አለብኝ። ነሰሰርሊ ግን ከትምህርት ቤት ትምህርቴን ማቆም እና ከትምህርት ቤት መራቅ አለብኝ ማለት አይደለም። ትምህርቴ ይጠቅመኛል፣ ልማራለሁ። ጎን በጎን ግን የሆነ ነገር መስራት መቻል አለብኝ። ኦፍኮርስ፣ አሁን ላይ ጎበስ ስለሆን ጎበስን አልሆን ምናምን አይደለም። ከሁሉም በላይ የሚወስነው የእኛ የወደፊት እቅድና የወደፊት አላማ ነው የሚወስነው። ጎበስ ስለሆን ዛሬ ላይ ነገም በዛው ልክስ እንጨርሳ ልማት አይደለም። አሁን ላይ በትምህርታችን እንደ ከመስላል ነጋን ጀምር ማለት አይደለም። ያለንበት የህይወት መስመርና ያለንበት ፈተና ማተር ስለሚያደርግ ማለት ነው ወይም ስለሚወስ ነው። ከዛ በተጨማሪ ደግሞ ከሁሉም በላይ የሚወስነው ያው የቤተሰብ ተጽዕኖ እነዛ ነዛ ነገሮች አሉ። ከሁሉም በላይ የእናንተ አላማ ይወስነዋል። የእናንተ አላማ እናንተ ወደፊት የምትፈልጉት እናንተናችሁን ራሳችሁን እስከምታገኙ ድረስ በትምህርት ዓለም በሌሎች የቢዝነስ መስመሮች አስቡ። አሁን ልጅ ናችሁ፣ ችግር የለውም። ግን ለምሳሌ ትምህርታችሁን ከጨረሳችሁ በኋላ የማሰቢያ ጊዜ የላችሁም። ማንም ሰው ራሳችሁን እንድትችሉ ይጠብቃል ያኔ ማለት። ስለዚህ ማሰቢያ ጊዜ አይኖራችሁም። አሁን ግን ልጅ ናችሁ፣ ነገሮችን ሰፋ አድርጋችሁ ለመመልከት እድል ይኖራችኋል። ኢቭን ለምን ስፖርት አይሆንም? ለምን ሌላ ክሬቲቪቲ ለምን አርት ኦር የሆነ ብቻ ለምን ምን ላ አይሆን ብቻ። ግን እናንተን ባመናችሁበት መንገድና እስከ መጨረሻ መስዋዕት ልትከፍሉ ላሰባችሁበት የራሳችሁ ህልምና አላማ ዝግጁ ሆናችሁ የራሳችሁን የህይወት መስመር እውቁት። ቢያንስ የሆነ እንትን አውጡ። በቃ የሆነ እይታ አይኖራችሁ ይህኛው መስመር ቢሆን ደስ ይለኛል የምትሉት አይነት መጨነቅ ምናምን አይደለም። ገና ይሄ በሆነ ምናምን እያላችሁ ሳይሆን ግን ይሆን የራሳችሁ ህልም ሲኖራችሁ ደስ ይላችኋል። ዘን ቀስ እያላችሁ ምን ትጀምራላችሁ ያንን ህልማችሁን ለማሳካት አንዳንድ እርምጃ አንዳንድ ነገር መስራት ትጀምራላችሁ ማለት ነው። ስለዚህ እኔ በእናንተ ቦታ ብሆንና ያኔ የአስረኛ የአስራ አንደኛ ክፍል ተማሪ ሆኜ ይህ እይታ ቢኖረኝ እነዚህን ሁለት ውሳኔዎችን አስቀምጣለሁ። እኔ በትምህርት አለም እስከመጨረሻው ለመቀጠል የወሰንኩ ሰው ነኝ ወይስ ትምህርቴን ለውቀት እየተማርኩ ዘንድ በራሴ የህይወት መስመር ውስጥ በክሬቲቪቲ በስፖርት በአርት በምናምን ራሴን የተሻለ ሰው ለማድረግ የምፈልግ ሰው ነኝ። ይሄንን ለይተን ከዛ በኋላ ምን ማድረግ እንዳለብን ደግሞ ቀስ በቀስ ከራሳችን ጋር ከቤተሰብ ጋር ነገሮችን እያስተካከልን የምንሄድበትን መንገድ እንፈጥራለን ማለት ነው። ተማሪ ናችሁ? ምን ትላላችሁ እናንተ እስኪ በኮመንታ አስቀምጡልኝ። ይሄን እይታ ነው፣ ተማሪ ሆኖ እንዳለፈ ሰው ስላዳመጣችሁኛ አመሰግናለሁ። ላይክ፣ ሰብስክራይብ ኤንድ ሼር ብታደረጉ የበለጠ ያበረታታኛል።